መርእድ የግል ስራውን የጀመረው የህፃናት ልብስ በማምረት ነበር። ስራውን ለማሳደግ ያደረገው ጥናት ደግሞ አሁን ያለበት የስጦታ እቃዎችን እንዲያመርት አድርጎታል። በዋናነት አሻንጉሊቶችን ያመርታል። በጣም ውድ ናቸው። አንደኛ ኤክስፐንሲቭ ናቸው በጣም ከውጭ የሚገቡት። ሁለተኛ የተለየ ነገር ደግሞ የላቸው እና ለምን እዚህ አይጀመርም? እዚህ የማይጀመርበት ምክንያት ምንድን ነው? ምክንያቱም የተለያዩ ሪሰርቾችን የተለያዩ እንትኖችን ሳይ ዩቲዩብ ላይም ኢንተርኔት ላይ የተለያዩ ነገሮችን ሳይም እኛ ባለን ማቴሪያል ሊሰሩ የሚችሉ ናቸው። ከተመረቁ በኋላ የመንግስትን እጅ ከማየት በተማሩበት መስክ ስራ መፍጠር ይቻላል የሚለው መርእድ የራሱን ልምድ በማጋራት ነው። በ2008 ዓ ምት ከባህር ዳር ዩኒቨርሲቲ በኢንዱስትሪያል ኬሚስትሪ ከተመረቀ በኋላ በኢንዱስትሪያል ፓርክ ለጥቂት ጊዜ በቅጥር ከሰራ በኋላ እዛ ያገኘውን ልምድ ይዞ በመንግስት በኩል በተመቻቸለት የስራ ቦታ የግል ስራውን ጀምሯል። በአንድ ማሽን የተጀመረው ስራው አድጎ አሁን ለ30 ሰዎች ቋሚ የስራ ዕድል ያለበትን የስራ ስፍራን እንዲፈጥር አድርጎታል። ሲጀምር በአንድ ማሽን ነው የተጀመረው። ራሳቸው ያው ፓተርን እያወጣው እየተቆረጠ እየተሰፋ እየተጠቀጠቀ። ስንገዛ መጀመሪያ ጨርቋን በኪሎ ነበረ። መርካቶ ሄደሽ በስንት ጭቅጭቅ ነው የሚገዢው። ውስጥ የሚገባው ፋይበር አለ። መጀመሪያ ላይ ከቲንግ ዲፓርትመንት አለ እንዳየሽው፣ ቆረጣ ላይ ብቻ። ከእነሱ ውስጥ ደግሞ አንዱ ደግሞ ኃላፊ ነው፣ ሪስፖንሲቢሊቲ ይወስዳል። ስፌት ላይ አለ፣ ሱዊንግ አለ፣ ቴክኒካል ያር አለ፣ ፓዲንግ አለ፣ ጥቅጠቃ ላይ አለ። ከዛ ደግሞ ኳሊቲ ደግሞ አለ። ኦልሞ 30 ሰራተኛ ነው ያለው። አሁን በሚወጣው ደረጃ መሰረት የመካከለኛ ደረጃ አነስተኛ ጥቃቅን የሚባሉትን ነገሮች ስሩ ፕሮሰስ እያለፍ አሁን መካከለኛ ደረጃ ላይ ገብቻለሁ ማለት አሻንጉሊቶች እየሰራን ነው። አንድ አይነት ተመሳሳይ አሻንጉሊት ብቻ አይደለም የምንሰራው፣ የተለያየ አይነት አሻንጉሊቶችን ነው የምንሰራው። ስለዛ አንድ አይነት ብቻ ቢሆን ኑሮ ምንም የምታገኘ ነገር አይኖርም ነበር አሁን ግን የተለያየ ሳይዝ ሲቀጥል አይነት ብዙ አይነቶች ስለሆነ ያሉት የተለያየ አይነት አሻንጉሊቶችን መስራት እንችላለን። በዛ ላይ ደግሞ ስፌት ላይ እጃችን በደንብ የዳበረ ይሆናል ማለት ነው። የራሳችንን ማስበን ለመክፈት እንኳን እድሉ ቢኖረ እጃችን በደንብ የለመደ ይሆናል። በስነ ስርዓት ነው የሚሰራው ማለት ነው። ሙያ ልምድ ነው። አንድ በአንድ በኩል ስራ ለሌላቸውም ስራ ፈጠራ ነው የሚሆነው ይህ ስራ ማለት፣ ዚጋኛ መንመዳችን ነገ የራሳችንም ስራ እንድንፈጥር ያደርገናል። ለኛም ልምድ ነው ያው ፋይናንሻል ብንወስደው ያው ቤተሰብ ከማስቸገር የትራንስፖርት ሜካርድም ራሴን ችይበታለሁ። በገቢ ደረጃ ራሴን እችላለሁ፣ ትምህርት እማራለሁ፣ የትምህርት ቤት ወጪ እንሸፍናለን። በስራ ስፍራቸው እውቀትን አግኝተዋል። ይህንንም ይዘው ወደ ራሳቸው ስራ ለመሸጋገር ውጥናላቸው። ያው እንግዲህ ሁሌ ተቀጣሪ ሆነሽ አትቀጢም፣ ስለዛ የራስሽን ማሰብሽ አይቀርም። ያው እድሉን ስናገኝ እኛም የራሳችንን በዚህ ሙያ ላይ ከፍተን መስራት እንችላለን። ልክ እንደሱ እኛም የራሳችንን ከፍተን ሰዎችን ቀጥረን ምናምን አስብ ያለሽ አስብተሽ መርእድ የስራ ግብአቶቹን ሀገር ውስጥ ካሉ ኢንዱስትሪ ፓርኮች ስለሚያገኝ ምርቶቹን በተመጣጣኝ ዋጋ እንዲያቀርብ አግዞታል። የኢትዮጵያ ታምርት ንቅናቄም ገበያ በመፍጠርእና ግብአት የሚሆኑ አስተያየቶችን የሚያገኝበት ሆኖለታል። ከውጭው አንሱ በደንብ የሚስተካከሉ ናቸው እና ያ ነገር ደግሞ እንዲሆነ የተደረገው ደግሞ ያው ዋናው ስራው ላይ በደንብ ስፔሻሊ ኳሊቲ ላይ በደንብ ማለት ዝም ብሎ አይመጣም። ዋጋ ከፍለች ነው የሚመጣው። ብዙ ጨርቆች ተበላሽተው ብዙ እቃዎች ተበላሽተው ነው የሚመጣውና ያንን ነገሮች መሆኑ በዛ በዛ ይጠቅማል። ግን አገር ውስጥ ደግሞ ስታመርች ትልቁና ዋነኛው ነገር አድቫንቴጁ ምንድ መሰለሽ? ኮስትሽ ላይ ነው። አሁን ለምሳሌ ጨርቅ ከዱከም ኢንዱስትሪ ፓርክ ነው የሚመጣ። ልክ ያ ጨርቅ ከዚህ ሲመጣ ከቻይና አስጭነሽ የምታመጪውን ጨርቅና ይሄንን ዋጋው ጭራሽ አይገናኝ። ከዛ በኋላ እዚህ ስሰሪው ደግሞ ያሉትን ደሞ እዚህ ደግሞ እያመረች እዚህ ደግሞ እንትን እያል ስሰሪው ደግሞ ዋጋ በተለይ አታሚ በጣም በጣም ፍጹም የተለያዩ ናቸው። እዚህ ትልቁን የምትገዥበትን የመጨረሻ ትልቅ ሳይዝ የምንለው ሜትር ከ50 ነው። እሱ የምትገዥበትን የውጭውን ሜቢ ትንሿ ነው የምትገዥበት። በደንብ እንሳተፋለን። ከተቋሞች ጋር እንድንተዋወቅ አድርጎናል። እና ብቻ በሚያዘጋጀው ነገሮች በሙላ በተቻለው አቅም እየመጣም ክሮስቼክም እያደረገም ስራ ላይ ነው ወይ እንዴት ነው? ምን እገዛ ይፈልጋል? የድጋፍ ደብዳቤዎችን በመጻፍ ለተለያዩ ተቋማቶች ስንሄድ እና ያለ መንግስት ያው ድጋፍማ እዚህ ደረጃ እንደርስም ነበር። ከቻይና መሰል ምርት ወደ አፍሪካም ሆነ ወደ ኢትዮጵያ መግባት የለበትም የሚል እምነት ያለው መርዕድ፣ እንዲያውም ምርቱ ከኢትዮጵያ አልፎ ወደ ሌሎች የአፍሪካ ሀገር ለማዳረስ ውጥን ይዞ እንቅስቃሴን ጀምሯል። በቀን ከመቶ በላይ የተለያዩ መጠንና አይነት ያላቸውን አሻንጉሊቶች የሚያመርት ሲሆን ከ500 እስከ 4500 ባለው ዋጋም ማህበራዊ ሚዲያን ጨምሮ በተለያዩ አማራጮች ለገበያ ያቀርባል።